ሰላም፣ እንዴት ናችሁልኝ የዛጎል ቤተሰብ? በዚህኛው ቪዲዮ ተአምረኛ ነው እየተባለ ስላለሁ የከርከዴ ሻይ ያልተሰሙ ጥቅሙንና ደግሞም ጉዳቱን አጠቃቀሙንም ጭምር ነው የማወራላችሁ። የሚጠቅማችሁ መረጃ ነው። አብራችሁን ቆዩ። ከርከዴ ሻይ ሀርባል ወይም የተፈጥሮ ለመድኃኒትነት የሚጠቅሙ ከሚባሉ ሻዮች አንዱ ነው። ሻዩ የእጽዋት ሻይ ሲሆን የደረቅ ከርከዴ አበባን በፈላ ውሃ ውስጥ በማፍላት የሚገኝ ወይም ደግሞ በቀዝቃዛ ውሃ ውስጥ ጨምረን ለአምስት ደቂቃ ስናቆየው ይህንን የምናየውን የሻይ መልክ ይይዛል። የከርከዴ ሻይ ደማቅ ቀይ ቀለም ያለው ቀዝቃዛ ወይም ትኩሱን ሊጠጣ የሚችል ሻይ ነው። ካፌን የሌለውና እጅግ በጣም ትንሽ ካሎሪን የያዘ ነገር ግን ብዙ ካልሽየም፣ ብረት፣ ማግኒዥየም፣ ፎስፈረስ፣ ፖታሽየም፣ ሶዲየም፣ ኒያሲን፣ ፎሊክ አሲድ እና ዚንክ አለው። እንዲሁም በከፍተኛ ደረጃ ቫይታሚን ሲ። ይህ ሻይ አንቶካያኒን የምናገኝበት ጥሩ መገኛ ነው። ይህም የደም ግፊትን ዝቅ ለማድረግ ጉንፋንን፣ የሽንትፊኛ ኢንፌክሽንን እና የልብ በሽታ ለመከላከል ያግዛል። ያልተሰሙ የከርከዴ ሻይ ድንቅ ጥቅሞች አንደኛ፣ ክብደትን ለመቀነስ አዘውትር የከርከዴ ሻይን የምንጠጣ ከሆነ በደም ውስጥ ያለውን የስኳር መጠን በመቀነስና ስብን በማቃጠል የሰውነት ክብደትን በመቀነስና ተጨማሪ ክብደት እንዳንጨምር ለማድረግ ይረዳል። በርካታ ጥናቶች እንደሚያመለክቱት ከርከዴ ሻይ በውስጡ ጸረ ውፍረት ባህሪ ስላለው ክብደትን ለመቀነስ ቅጥ ያጣ ውፍረትን ለመከላከል እንዲሁም ቦርጭን ለማጥፋት ያግዛል። ክብደታችንን ለመቀነስ የምንፈልግ ከሆነ ጠዋት ከምግብ በፊት ወይም ደግሞ ማታ ከመኝታ በፊት አንድ የሻይ ብርጭቆ የሞቀ ከርከዴ ሻይ ስኳር ሳንጨምርበት መጠጣት። ጣዕሙ ትንሽ ቆምጠጥ ስለሚል የናና ቅጠል ወይንም ደግሞ ማር ጨምረን መጠጣት እንችላለን። በነገራችን ላይ ከርከዴን ስናፈላ እሳት ላይ ማቆየት የለብንም። በቆየ መጠን እየቆመጠጠና ጣዕሙ ከባድ እየሆነ ይሄዳል። የፈላዋ ውስጥ ከእሳት አውርደን ከርከዴውን ጨምረን ለአምስት ደቂቃ ብናቆየውና ብንጠጣው የተሻለ ይሆናል። እንዳይቆመጠጠን ማለት ነው። ሁለተኛ ካንሰርን ለመከላከል ይረዳል። ከርከዴ በውስጡ ፖሊፊኖል የተባለ ንጥረ ነገር በከፍተኛ መጠን ያለው በመሆኑ አንድ ብርጭቆ የከርከዴ ሻይን በቀን አንዴ አዘውትረን የምንጠጣ ከሆነ ሰውነታችን ካንሰርን የመከላከል ችሎታ የሚያላብሰው ሲሆን የፕሮቴስት፣ የአፍንጫ፣ የጨጓራ ካንሰሮችን እንዳይከሰቱና እነዚህ አይነት ካንሰር የተያዙ ሰዎችም ካንሰሩ እንዳይሰራጭ ወይንም ደግሞ እንዳያድግ እንዳይስፋፋ በማድረግ ሕይወትን ይታደጋል። ሶስተኛ ለጸጉር እድገት። ጥናቶች እንዳረጋገጡለት የከርከዴ ሻይ በርካታ የጤና ጥቅሞች ያለው ሲሆን ጸጉርም በከርከዴ ሻይ መታጠብ የጸጉር መነቃቀልን ለማቆም ለስላሳና የአማረ እንዲሆን ቶሎ እንዳይሸ ብት ጸጉር እንዲበዛ ፎሮፎርን ለማስታገስ እንዳይደርቅ እንዳይሰባበርና መንታ እንዳይወጣ ያግዛል። በሞቀ ውሃ ውስጥ አነስተኛ ከርከዴ በመጨመር ለ10 ደቂቃ ያህል ዘፍስፎ ማቆየት ውሃው በደንብ ሲቀዘቅዝና ሲቀላ ጠብቀን ጸጉራችንን ከታጠብንና ካጸዳ ነው በኋላ በከርከዴው ሻይ መለቃለቅና እርጥቡን እያለ ቅባት መቀባት ቀላሉ መላ ነው። ደግሞ አሁን አሁን ከተለያዩ ህርባል ግብአቶች የጸጉር ቅብአቶችን የሚያመርቱ አምራቾች ከርከዴን እንደ ዋና ግብአት ነው የሚጠቀሙት። ይህም ከርከዴ ለጸጉር ምን ያህል ወሳኝ መሆኑን ያሳያል። አራተኛ ለቆዳ ጥራት ከርከዴን በስክራብነት መጠቀም በውስጡ ያለው ከፍተኛ የሆነ የቫይታሚን ሲ መጠን በቆዳ ላይ ያሉ ሴሎችን እንዲታደሱ የሚያደርግ ሲሆን ወጥ የሆነና ጥርት ያለ የቆዳ ከለር እንዲኖረን ለማድረግ ያግዛል። የከርከዴን ዱቄት ከአጃ፣ ከበቆሎ ዱቄት፣ ከሩዝና ከመሳሰሉት ጋር ደባልቀን በሳምንት አንዴ ለፊት ስክራብነት ተቀብተን ለአስር ደቂቃ ያህል ቆይተን በመታጠብ ብንጠቀመው የሚያምር የቆዳ ከለር እንዲኖረን ማድረግ ይቻላል። ደረቅ ቆዳ ያለን ሰዎች ደግሞ ከሺያ በተር ከወይራ ዘይት ተሰሊጥ ዘይት ከመሳሰሉት ጋር ትንሽ ውሃ ጠብ አድርገን አብረን በጥበጥበ አድርገን እንደ ስክራ ፊታችንን ተቀብተን አስር ደቂቃ ያህል አቆይተን መታጠብ ለውጡን በአጭር ጊዜ ነው የምናይበት። አምስተኛ በሽታን ለመከላከል ከርከዴ ሻይ በውስጡ ከፍተኛ የሆነ ጸረ ኦክሲደንትስ መጠን አለው። ጸረ ኦክሲዳንቶች በሴሎቻችን ላይ ጉዳት የሚያስከትሉ ነፃ ራዲካልስ የሚባሉትን ውህዶች ለመዋጋት የሚረዱ ሞለኪውሎች ናቸው። ነፃ ራዲካሎች በሚያደርሱት የሴሎች ጉዳት የተነሳ እንደ ካንሰር፣ የልብ ሕመምና የስኳር በሽታ እንዲከሰቱ አስተዋጽኦ ያደርጋል። በከርከዴ ሻይ ውስጥ የሚገኘው አንቲኦክሲደንቶች ነፃ ራዲካሎችን በመዋጋት የተጎዱ ሴሎችን እንዲጠገኑ ያግዛሉ፣ ስር የሰደደ በሽታንም ይከላከላሉ። እንግዲህ መጥኖ የከርከዴ ሻይን ማዘውተር ጤናማና የተስተካከለ ሰውነት እንዲኖረን ያደርጋል ማለት ነው። ስድስተኛ የደም ግፊትን ለመቀነስ ይረዳል። ከርከዴ ሻይ በተፈጥሮ የማሸናት ባህሪ አለው። በዚህም ጨው ከሰውነት በሽንት አማካኝነት እንዲወገድ በማድረግ የደም ግፊት መጠን ማንን ይቆጣጠራል። በብዙ ጥናቶች እንደታየው ከርከዴ ሻይ ሁለቱንም ማለትም የላይኛውና የታችኛውን የደም ግፊትን ለመቀነስ ይረዳል። ስለዚህ ዝቅተኛ የደም ግፊት ማለትም የደም ማነስ ያላቸው ሰዎች የከርከዴሻይን በብዛት መውሰድ የለባቸውም። እንዲሁም የከርከዴሻይ የደም ግፊት መድኃኒትን ስለማይተካ ይህንን ሻይ ስንጠጣ ሐኪም ሳናማክር መድኃኒቱ ማቋረጥ አይኖርብንም። ነገር ግን በቀን አንዴ ብቻ የከርከዴሻይ መጠጣት ችግሩን ለማከም ያስችለናል። መድኃኒት ላልጀመሩ ሰዎች ግን የከርከዴሻይ ማዘውተር ይመረጣል። ሰባተኛ ስኳር መጠንን ይቆጣጠራል። ከርከዴሻይ ታይፕ ቱ የስኳር ህመም ላለባቸው የስኳር መጠናቸውን ያስተካክልላቸዋል። ነገር ግን የስኳር መድኃኒት የሚወስዱ እንዲጠቀሙት አይበረታታም። ምክንያቱም መድኃኒት እየወሰደ ላለ ሰው ሐኪም ሳያማክር ተጨማሪ ነገር መውሰድ አይመከርም። ስምንተኛ፣ የደም የስብ መጠንን ይቀንሳል። አንዳንድ ጥናቶች እንደሚያሳዩት ከርከዴ ሻይ የልብ ህመምን ጠንቅ ከሆኑት ውስጥ አንዱ የሆነውን የስብ መጠንና መጥፎ ኮሌስቴሮል ለመቀነስ ይረዳል። የከርከዴ ሻይን የሚያዘወትሩ ሰዎች የተስተካከለ የስብ መጠንና ጤናማ የልብ ምት እንደሚኖራቸው ባለሙያዎች ይናገሩለታል። ዘጠነኛ የጉበት ጤንነትን ለመጠበቅ ይረዳል። ሐሞት እንዲመረት የሚያስፈልገውን ፕሮቲን ከማመንጨት ስብን እስከ ማቃጠል ጉበት በሰውነት ውስጥ በጣም ጠቃሚ ስራ ያከናውናል። ከርከዴ በውስጡ የሚገኘው ጸረ ኦክሲዳንትስ ንጥረ ነገር የጉበትን መርዛማ ነገሮችን ለማጽዳት የሚረዳውን ኢንዛይሞችን የመስራት አቅምን በማጎልበት እንዲሁም የጉበት ስብንና ጉዳትን ለመቀነስ ይረዳል። ከርከዴ ሻይ ጉበት ጤናማ እንዲሆንና ስራውን በአግባቡ እንዲሰራ በስብ እንዳይሸፈንና ሊከሰት የሚችል ከባድ የጉበት ጉዳትን ይከላከልለታል። አስረ የባክቴሪያ ኢንፌክሽንን ለመዋጋት ይረዳል። ከርከዴ ሻይ ባለው ጸረ ባክቴሪያ፣ ጸረ ኦክሲዳንትስና ጸረ ካንሰር ባህሪ በባክቴሪያ ምክንያት የሚከሰቱ የኢንፌክሽን አይነቶችን ይከላከላል። አስራ አንደኛ ኢንፍላሜሽንን ለመከላከል፣ ኢንፍላሜሽን ለብዙ በሽታዎች መከሰት ምክንያት ነው። ለምሳሌ ካንሰር፣ አስ አልዛይመር፣ የልብ ችግርና ሩማቶይድ አርተራይስ በመባል የሚታወቀው የመገጣጠሚያ ህመም። ታዲያ በቀን አንድ ብርጭቆ የከርከዴ ሻይ መጠጣት ጸረ ኢንፍላሜንሽን ስለሆነ ከእንደዚህ አይነት በኢንፍላሜንሽን ምክንያት ከሚከሰቱ ከባድ ህመሞች ይከላከላል። አስራ ሁለተኛ በሽታ የመከላከል አቅምን ለማሳደግ የከርከዴ ሻይ ብዙ የብረት ማዕድንን ስለያዘ በሽታ የመከላከል አቅምን ለማሳደግና ሰውነት ቀይ የደም ሴሎችን ይዞ እንዲቆይ ለማድረግ ይረዳል የቫይታሚን ሲ ይዘቱ ደግሞ ብረት ለመግባቡ ተመጦ ጥቅም ላይ እንዲውል ይረዳል። እንዲሁም በቀላሉ ኢንፌክሽኖችን እንዳንጋለጥ ይረዳናል። 13ተኛ ለኩላሊት ጤንነት ከርከዴ ሻይ የኩላሊት ጠጠር እንዳይፈጠር ይረዳል። እንዲሁም የማሸና ጸባይ ስላለው ኩላሊት ከመርዛማ ነገሮች የጸዳ እንዲሆን ይረዳዋል። ጤናማ ኩላሊት እንዲኖረን ከፈለግን በቀን አንዴ አንድ ብርጭቆ የከርከዴ ሻይን መጠጣት ጥሩ ዘዴ ነው። 14ተኛ ለልብ ጤናማነት ከርከዴ ሻይን አዘውትሮ በትንሽ መጠን መጠጣት ለልብ ጤንነት ይረዳል። በተጨማሪም የደም ግፊት የስኳር መጠንን መቆ ለመቆጣጠር ስትሮክ እንዳንጋለጥ እንዲሁም ልባችንም ጤናማ እንዲሆን ይጠቅመናል። የከርከዴ ሻይ የጎንዮሽ ጉዳቶች ለጥንቃቄ አልፎ አልፎ የከርከዴ ሻይ መጠጣት ችግር የሌለው ቢሆንም አዘውትሮ ይህን ሻይ መጠጣት ከርከዴ ሻይ የእስትሮጂን መጠን ላይ ተጽዕኖ ስለሚያደርግ እርጉዝና የሚያጠቡ ሴቶች፣ የእርግዝና መከላከያ የሚወስዱ ሴቶች፣ በቅርቡ ማርገዝ ለምትፈልግ ሴት ከርከዴ ሻይ መጠጣት በፍጹም አይመከርም። የደም ግፊትና የስኳር መድኃኒት የሚወስዱ ሰዎች፣ የወባ መድኃኒት የሚወስድ ሰውም ከርከዴ ሻይ ከመውሰዱ በፊት የግድ ሐኪም ማማከር ይኖርበታል። በቅርብ ቀዶ ሕክምና የሚያደርጉ ወይንም ያደረጉና በማገገም ላይ ያሉ ሰዎች ከርከዴሻይን አብረው መውሰድ አይችሉም፣ እንዲሁም አራሶች። ምንም ነገር ስንጠቀም መጠን ሊኖረን ይገባል። ከርከዴሻይ በጣም በበዛ መጠን በቀን ከሁለት ብርጭቆ በላይ ከተወሰደ የጨጓራ ሕመም፣ ጋዝ፣ የውድ ርቀት፣ ማቅለሽለሽ፣ ማዞር፣ ድካም፣ በሚሸኑበት ጊዜ የህመም ስሜ መሰማት፣ ራስ ምታትና ከባድ የጉበት ጉዳት ያስከትላል። በተለይ ከላይ ያሉት የጤና ችግሮች ያለባችሁ ከሆነ ሁሌም ከርከዴ ሻይን ከመጠቀማችሁ በፊት ሐኪማችሁ ማማከራችሁን አትርሱ ምክንያቱም ከምትወስዱት መድኃኒት ጋር ሊጋጭባችሁ ስለሚችል። የማከብራችሁ የምወዳችሁ የዛጎል ቤተሰብ ከቪዲዮ የሚጠቅም መረጃ እንዳገኛችሁ ሙሉ እምነቴ ነው። አስተያየት ጥያቄ ካለ በኮመንት ላይ ያስቀምጡልኝ። ደስ ብሎኝ ነው የማወራው። ቪዲዮን ከወደዱልኝ ላይክና ሼር በማድረግ ለሌሎችም አድርሱልኝ። ሌላ እንደዚህ እንድሰራ የምትፈልጉ ካለ በኮመንት ላይ ያስቀምጡልኝ። ጠቃሚ ሆኖ ካገኘ ነው ቪዲዮ እንሰራበታለን። አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው። ሰላም ይብዛለን።